ካንቺ ሌላ እድሜ ማይፈታው ኃያል ሰንሰለት ፍቅር አስሮናል። ምን ይለየናል? አልፈራም ነገ እንዳምና አንሻል። አይ እንዴት ናችሁ ሰላም አለኩም የዩቲዩብ ቤተሰቦቻችን ዛሬ በድጋሚ መጥቻለሁ ብቼ ብቼ ነው አይደለሁም በርግጥ ግን ያው ለጂ እና እንዴት ናችሁ ሰላም ነው ጾም እንዴት ይዟችኋለ ረመዳን እኔ ጋር አልহামዱሊላ ሊልከ ከመሆኑ እጪ ታቆን ነው እና ዛሬ ምንድን ነው ባለፈው አንዴ የታወቀችው ልጅ ነበር ለነበሩና እነሱን ያው እንደማመስገንም በጣም ስለተባበሩ ስለነበረ እንደማመስገንም ያው እንደማስፈጠርም ይሆናል ብዬ ቤት እየመጣ ነው እና በዛው ያው ኢሳም መምጣቱ ስለማይቀር መጨረሻው ድረስ ተከታተሉ በደምብ እና እስከዚያ ሰብስክራይብ አድርጎ ላይክ ማድረግ ሼር ማድረግ አይረሳ። ሁላችንም በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። ለምሰጡን ፍቅር ለምሰጡን የኛ ነገር ወይ የራሳችሁ ጉዳይ ሆኖ ይሄን ያህል ተጨንቃችሁ ሐሳብ ምናም ስለምሰጥ በጣም ነው ደስ የሚለኝ። ያው እኔንም ደግሞ በዛው እየተረዳችሁኝ ያን ምትረዳም ምትረዱኝ ሰዎች አላችሁ፣ ማይዋጥላችሁ ም አላችሁ። ግን ያው ያው በዱአን በዱአ ማድረግ ነው ለዱአ ነገር ተስተካክላል ይሻላል። እና እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። ያው ቪዲዮ እስከተለቀቀ ድረስ እንደዛ ላይክ፣ ሰብስክራይብ ምናም ሲጨመር ሲታይ ደስ ይላል። ስለማንኛውም አሁን ፍጡር እንትን ያልኩኝ ነው። ኦልሬዲ አዘጋጅቻለሁና መቀራረብ ነው የቀረኝ ሰው አቀራረብ። ከዛ ደግሞ እነሱ ሲመጡ ያለውን ነገር አብሬ ምቀርስላችሁ ይሆናል። አይ ሆፕ እንግዲህ ያው ጥሩ ነገር ይዞ ይመስለኛል የሚመጡት ልጆቹ ያው እንትናቸው ሀሳባቸውን ስላላወቁኝ አስፈጠኝ ምናምን ስለሆነ ያሉት ያው ድንገት የሚለቀቅ ከሆነ በዚሁ ባይዘው የሚለቀቅ ከሆነ ነው መለቀቅ፣ ቪዲዮ የሚያወሩት ነገር ላይ ምናምን ጥሩ ነገር ካለው ወይ ደግሞ ለሶሻል ሚዲያ ምናምን መከራው አለበት ብዬ ካሰብኩኝ ያው ኢሳም የሚኖር ምናምን ስላሉ እሱንም ስለጠሩት ነው ነው ነገር ካለ ምናምን ብዬ ነውና፣ እስኪ የሚለቀቅ ቪዲዮ ከሆነ ኦልሬዲ ፖስት ከተደረገ ተ ሚው አሪፍ ቪዲዮ ነው ማለት ነው፣ ማለት ለእናንተ ይጠቅማል ብዬ አሰብኩት ነገር ነው ማለት ነው። ካልሆነ ግን የቪዲዮ ተቀርጽ ይቀራል ማለት ነው። ለማንኛውም እስከዛ ሰብስክራይብ አድርጎ አውዳችኋለሁ። እንግዶች ሰላም።

በጣም ሶሻል ሚዲያ ላይ እያየን ነበረ ነበር። ያው እናንተ ቃ ስለምንተዋወቅ ነው። እና ምንድን ነው የተፈጠረው? ያው ምንድን ነው እንዴት ነው? አሁን ስለዚህ ነው። በጣም ቆያችሁ ደግሞ እኮ። ምንድን ነው አዎ፣ እንትኑ። እና እኛም እንደቀልድ አይደለም እኮ ደዜ ድረስ ነው።

እንደዚህ አይነት ነገር መስማት ለእኛም ይከብዳል። አይደለም ላይክ አንቺ አሁን ምን አይነት ታይም እያሳለፍሽ እንደሆነ ኢማጂን ማድረግ ራሱ አይቻልም። እና እሱም ጋር ደግሞ ወንድ ሆኖ ባያሳይም ተመሳሳይ ነገር ሊኖር እንደሚችል እንገምታለን። ከዛ ደግሞ በጣም ብዙ ሽማግሌም የተላከባችሁ ነበርእንዲኖራችናንተ ሽማግሌ በጣም በዛ። እሱ ማለያዛችሁ ያ የኛም ጋ መተሽ ቤት ስትገዥለት እና የተሻለ አማራጮችን ስትመርጪለት የነበረ ኤክሳይትመንት ምናምን አብራችሁ የምትኖሩበት ፊቸራችሁ ሜክ የምታደርጉበት ነገር መስሎ ነው። ያን ያህል ዲስካውንት ያደረግንልሽ እና ያው በእርግጥ ዛሬ እንግዲህ ለብዙ ሽማግሌ ብታስቸግሩም እኛ ሳል ማስታጠቅ

መሽ ስለ ደግሞ መስጊድ አለ ማለት ሻል ነው እንዴ። መስጊድ እዛ ስላለ ያው ለመስገድም ለምንም ቅርብ ነው። ለሱ ራሱ ጋርማም ለመስገድም ለምንም በጣም ቆንጆ እንትን ተብሎ ነበር የተመረጠው። እሱ እሱ ነገሩ አሪፍ ነው። በተለይ ለረመዳን በዚህ ሰዓት አሁን እዛ አይነት ነገር ቤት ቢሆን እኛም እኮ ያሰብነው ነበር። እንግዲህ ያው በዚህ ሁኔታ ሆነ እንጂ ቀጣይ አመት እናንተ ቤት ነው ረመዳን ማክበር የፈለግ ነው እናንተ ጋር አንድ ላይ ሆነን፣ ያ ሀሳቡ እንደዛ ነበረ። ግን ያው እናንተም ደግሞ በዚያም በጣም አሪፍ አርጋችሁ ነው እንትን ያላችሁት እና በጣም እንጃ ምንምን ልበል፣ የመስጊድ አካባቢ ምናምን አርጋችሁ ብቻ ፐርፌክት አርጋችሁታል። በተለይ ለሙስሊም ማህበረሰብ አሪፍ ቦታ፣ በጣም ቆንጆ እንትን ነው። አይገኝም፣ ብዙ ጊዜ እኮ መኖሪያ ቤት ጋር መስጊድ ምናምን አይገኝም ብዙ ጊዜ እና በጣም እንትን ነው። በተለይ እንዳልኩ የሱ ወቅት ላይ ምናምን ተነስቶ ለሌት ወንዶች መስቼ በሚሰሩትና ተነስቶ እዛ ለመሄድ ቅርብ ሲሆን በቃ ደረስ እና ይሁን ሪማይንድ ያደርጋል። አዛኑ ና ምናምን ስሰማ እራሱ አሁን ለምሳሌ እዚህኛው ቤት የአዛኑ ምናምንትን አይሰማው

በዛ ላይ ደግሞ ያው አንቺ የመረጥሻቸው ብሎኮች ላይ የተሻቸዋል ያሉት ባልከኞች ሙሉ ለሙሉ በሚባል ላይብል ወደ መስጂዱ የዞሩ ናቸው እንጂ እዛ ላይ ይሰዳለች ልጆች ይችላል። ልጆችንም ለመጥረጽ ደግሞ አካባቢው እዛ አካባቢ ያለ የቁርአን አስተማሪ አለ ምን ነው እሱም ደግሞ ለቤት ተነስቶ ሲሄድ አትጨነቅ፣ ሚሄድ ለመስገድ ራሱ ቤት ሆ ራሱ በሰርት እንደ መስጅድ ውስጥ የሚለሰከኩ አይነት ነገር ነው። ሆኑ ራሱ በጣም ቅርብ ስለሆነ በመስጅድ በኩልም ስለሆነ በደንብ ነው ት ስደግሞ ኢንዶ የሆኑ ስዊሚንግ ፑሎች አሉት አሚኒቲዎቹ አውቶዶሮች አይደለም ያደረግነው ለኢስላሚ ኮሚኒቲ ተብሎ ስለሆነ ዛጋ እየተጠራ ነበረው። ኢንዶር የሆኑ አሚኒቲዎች አሉት የመዋኛ ክንዳዎች፣ የልጆች ማጫወቻዎች ሊሆኑች እነዚህ ነው ለፋሚሊ በደንብ ትውልድ ክሬት የምታደርጊበት ላይፍ ስታይል ክሬት የምታደርጊበት ቦታ ነው። እዛ ቦታ ላይ እንግዲህ ግዴታ ሁለታችሁ አብራችሁ ነው። ለማስታረቀው ነው። ሁለታችሁ ሳትስማሙ እኛ ቤት ላይም ስትመጡ አንድ ላይ ካልመጣችሁ አናስገባም።

ላይፍ ስታይል ማታገኝም ፕላስ ደግሞ የሚወድሽ ምቶቹ ሰው ያለበት ቦታ ላይ መኖር ሆናችን የሚሻሉ አይደል? እንደዚህ ሙሉ ነገሮች ከእሱ ጋር እዛ ብሎክ ላይ እዛ ኮምፓውንድ ውስጥ ልትኖር የምትችሉን ላይፍ በጣም ስለሚያጓጓ ነው። እኛም ተረዳሽ ይህን ያህል ሽማግሌ ላይ መብዛት የለበትም። ማች ውስጥ ንለቀል እሱም ያቃል። ማች ወድናችሁ ኮሚኒኬት አድርጋችሁ መጥታት የምትችሉት ነገር ነው። ግን ደግሞ ፊውቸርሽን ስታስብ ምናምን ብራይት የሆነ ነገር ነው ገባሽ አይደለ አሁን ላይ የእኛ ሳይቶችንም እያየሽ ከሆነ በኮሊዳር ልማቶች በጣም ዲቨሎፕ እያደረገ ነው አካባቢውም አዲስ አበባንም እንግዲህ እያየሽ ነው ኢትዮጵያ በጣም እየተቀየረች ነው ይህንን ትተሽ መሄድ እንግዲህ ፌር ነው አንቺ ራስሽ ያው የሱ ሱ ጉዳይ

እሱም በኋላ እንደርስበታለን። መጀመሪያ ግን ያው የመጣንበት ሌላ ጉዳይ ነውና እኛ ምን እናንተም ጾም ላይ ነን። ግን እንዴት ነው? የመጣንበት ጉዳይ ሌላ ነው። ያን ጉዳይ ሳንጨርስ ደግሞ እኛ ምንም አይነት የማፍጠር ፕሮግራም አይኖርም።

እዛ ድረስ መሄድ አይጠበቅብሽም። ከምትወጂው ሰው ተለይተሽ በዚህ ልክ ከመሰቃየቱ የተረፈ የሌላ ጋር አይኖር ብዬ አስባለሁ። ከእኛ ጋሙ ያሉ ወፈሮች እንደምታቆያቸው በጣም ቆንጆ የሚባሉ ወፈሮች አሉ፣ ለስራ የሚሆኑ ከቤቱ ባለፈ። ለምሳሌ እኛ መንደር ውስጥ ሙሉ ኮምፓውንድ ውስጥ ወደ አራት ሺ የሚጠጉ አባወራዎች ናቸው የሚኖሩት እና ለእነሱ የሚሆን ራሱ ይህንን ዋናው ነገሮችን ወደ ቢዝነስ መቀየሩ ስለሆነ ዋናው ሀሳብ ለነዛ ለአራት ሺህ አባውራ የሚሆን ለንግድ የሚሆን ሱቆች ምሳሉ ለነዛ የሚሆኑ ነገሮች መስራት የሚችልበት ሁኔታ ነው ያለው። ያን በዛ ልክ መስራት እ እዛ ከርሻል። እንደውም እዚህ ይገኛል እንጂ ያነሰ ነገር አታገኝም ነው። እዚሁ ሚሮክ እንደውም ኢስላሚክ ብሎክ ለሚሰየምናቸው ቦታዎች ላይ ያው እስልምናና ንግድ ከድሮም የመጣ ነገር ስለሆነ እዛ ላይ እንደውም የንግድ ሱቆችን በደንብ ሰፋ አድርገን ያመጣንበት ሁኔታ ነው ያለው። እዛ ላይ ንግዶችን መጀመር ትችላለች። ከምትወጁ ሰው ጋር ደግሞ የተሻለ ጊዜ የመረጥሽው ቤት ላይ በስጦታ መልክ ያበረከትሽለት ቤት ላይ በደንብ አብራችሁ አንድ ላይ መኖር ትችላላችሁ ማለት ነው። ይህንን ነገር ደግሞ ረጠሽ ዛም ብትሄጂ የተሻለ ነገር ያጋጥማል ማለት ከባድ ነገር ለ ሙስሊም እስላሚክ ብሎቃችን ላይ ራሱ ሱቅ ቢኖራት አስበሻል። ለሙስሊሞች የሚሆኑ ነገሮችን መስራት ትችያለሽ። እዛው ትሰራለች፣ እዛው ትኖራለች፣ እዛው መስኪዳለ ስኪዳለእዛ ብቻ እንዴ እንትን ነው የሚባለው፣ አሰብኩት። የሚሄዱ ነው እዛ ያለ ሰው ደግሞ ታውቂያለሽ፣ ወደዚህ በምጣት ነገሮች እዚህ ቢስተካከሉለት ነው የሚፈልገው እና ክላስ ደግሞ እዛ የምትሄጂው ላይፍሽን ሽን ከዚህ በኋላ መቼም በቃ ብቻሽን ልትሆኚ አይደለም አይደል? ሶ ላይፍ ስታይሎቹ ቆንጆ የሆኑ እዛው የምትሰሪበት ጥሩ ገቢ የምታገኝበት ኑሮሽን ቆንጆ የሆነ ከሃይማኖትሽ ሳትርቂ ወደ ውጭ ሀገር ስትሄጂ ደግሞ ተቀልሽ በጣም ብዙ ነገሮች ናቸው ያሉት፣ ነው እነዛን እነዛን ነገሮች ኮንሲደር አድርጋሽ፣ እሱም እዚህ ደግሞ ማስተካከል ያለበትን ነገር አስተካክሎ ነገሮቹን ፊክስ ሊደረግ መልካም ነው። እንደዚህ የሆነ ረግጠሽ ብትሄጂም

ስለዚህ ተስማማችሁ ማለት ነው። ተስማምቻለሁ የሚለውን ነገር ነው መስማት የምትለው። ለማስተካከል እንደዚህማ አይሆንም፣ አይደለም ምናምንም። ስለዚህ እዚህ ደስ መታችሁ። እኛ ስ እናንተ ከረቡዕ የመጣችሁት እኛን ካላየና ነው ካሳሰባችሁ እንግዲህ እናንተ ማታረሱት ቶሎ ወደ ነ ባይሆንብኝ አንቺ ጋር ነው የሚያምርብኝ። አልቀይረውም አልለውጥህም።

እርግጠኛ እንደሆነ ያክል በዚህ ከሚገዙ ኦኬ፣ በካሬ ሀያ ሺህ ብር ማለት ነው። ከአንድ ካሬ ከሚገዙት ቤት በአንድ ካሬ ብቻ ሀያ ሺህ ብር ዲስካውንት አድርገንላቸዋል ማለት ነው። እነሱ ሲመጡ ብቻ ኢክራምና ኢሳምን ብለው እንዲመጡ ነው የምንፈልገው እንግዲህ አላየውም እን ለእናንተም እኮ ዲስካውንት አድርገናል። የእናንተም ለእናንተ የሰጠናችሁ ዲስካውንት ከቀሪ ክፍያው ላይ ብለን የሰጠናችሁ እና ለአስር ሰዎች ደግሞ ከአንድ ካሬ ብቻ ሀያ ሺህ ብር ዲስካውንት ያደረግንበት ነው። በዚህ ማረጋገጫ ነው።